አንድ ወጣት ሴት አባቷ የመንገድ ጽዳት ሰራተኛ በመሆናቸው እጅግ ትሸማቀቃለች። ጓደኞቿ ስለ አባቷ ሲጠይቋት አባቴ በውጭ አገር ከፍተኛ ባለሥልጣን ነው አሁን ለጊዜው እዚህ ሀገር የለም ብላ ተዋሻለች። ልጅቷ የምትኖረው ከጓደኞቿ አኗን አርጋ ለመመሳሰል ነበረ። አባቷ የሚለብሱት አሮጌ የደለዘ የበለዘ ልብስና የተሰነጣጠቀ ቆዳ ያለው ጫማ ሁልጊዜ የውርዴት ስሜት ይፈጥርባታል። ልጅቷ አባቴ እባክህ ትንሽ ገንዘብ ከፍለ ጫማ እንቀይር፣ ለምን እንደ ለማኝ ትለብሳለህ? በጣም ታሳፍረኛለህ ትላቸዋለች አባት ልጄ የእኔን ጫማ እቲ አንቺ የምትለብሽውን ተመልከች ለአንቺ ጫማ መግዛቴ ይበቃኛል፣ አሏት። የሽልማቱ ቀን ልጅቷ ትምህርቷን ጨርሳ በትልቅ የምረቃት ስነ ስርዓት ላይ ትልቅ ሽልማት ልትቀበል ታጨች። አባቷ እንዲመጣ አልፈለገችም። ነገር ግን አባቷ አጥብቀው ጠየቁ። ልጅቷ አባቴ ለምንድን ነው ሁልጊዜ ቆሻሻ ሆነ የምትመጣው? እባክ ዛሬ ቤት ሁን የኔ ክብር ቀን ነው ክብሬ ይቀንሳል፣ አለቻቸው። አባት ግን አልተስማሙም። በሽልማቱ ቀን ልጅቷ ሽልማቷን ለመቀበል ስትወጣ በመቀመጫው ረድፍ ላይ አባቷን አየች። ግን በዚህን ጊዜ አባቷ አዲስና ንጹህ ልብስ፣ ንጹህ ጫማ የሚያብረቀርቅ ለብሰው ነበረ። ልጅቷ ተደስታም ግራ ተጋብታም ሽልማቷን ተቀበለች። ምሽት ላይ ወደ ቤት ሲመለሱ ልጅቷ አባቷን ለማመስገን ወደ ክፍሉ ስትገባ አባቷ ተኝተዋል። ልብሷን ለመቀየር ወደ ቁም ሳጥን ስትሄድ የአባቷን የተሰነጣጠቀ ጫማ በጨርቅ ተጠቅልሎ አገኘችው። ከጫማው አጠገብ ትንሽ ማስታወሻ ተቀምጦ ነበረ። ማስታወሻው ከአባቷ የሥራ ባልደረባ የተላከ ነበረ። ማስታወሻው ዛሬ አባት ሻብረውኝ ሁለት ቀን ሙሉ ሰርተዋል አዲሱን ልብስና የሚያብረቀርቅ ጫማ የገዙት የዚህን ወር ሙሉ ደሞዛቸውን ሁሉንም ከፍለው ነው። የተቀደደውን ጫማ ለመጠገን አስበው ነበረ፣ ግን ልጄ በደስታዋ ቀን እኔን መደበቅ የለባትም ስላሉ ለራሳቸው መግዛት የነበረባቸውን የጫማ ገንዘብ ለአዲሱ ልብሳቸው ጨምረው ገዙት። ዛሬ በእኔ ጫማ መጥተዋል ይላል ልጅቷ። አባቷ ከጓደኛዋ እንዳታንስ ለራሳቸው አሮጌ ጫማ እየሄዱ አስተምረዋት እንዳስተማሯት ገባት። ልጅቷ ጮክ ብላ እያለቀሰች የተቀደደውን ጫማ አቅፋ በእንባታ አጥባ የአባቷ እግር ስር ወድቃ ይቅርታ ጠየቀቻቸው። እውነተኛ ፍቅርና መስዋዕትነት የሚለካው በገንዘብ ወይም በውጫዊ ገጽታ ሳይሆን በሌላ ሰው ክብርና ደስታ ላይ ራስን በማዋል ነው። የአባትህ ዋጋ በጫማው ጥራት ሳይሆን በአንተ ላይ ባለው ሕይወት ይለካል። ክብር ለአባቶቻችን። እጅግ የሚገርም ታሪክ ነው። ዋው! ክብር ሁሉ ለአባቶቻችን ይሁን። ሳይማሩ ላስተማሩን አባቶቻችን በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ስትትርፍ ርፍ ይበልልኛ አዱ ገነት ነኝ። ላቭ ዩ ጋይስ ባይ